አጠቃላይ ክፍያው ባለ ሶስት መኝታ በእርግጠኝነት መግ ሌላ ቦታ ላይ የሚሸጥበት ዋጋ ምናልባት ለባለ አንድ መኝታ ሊሆን ይችላል። የሁለትና የሶስት ደቂቃ ነው። ፓርኮች ጋርም ላይብረሪዎች ጋርም ሆቴሎች ጋርም ለመሄድ ወኪንግ ዲስተንስ አድርገው መሄድ የሚችሉበት ነው። የት ላይ ካልም ፒያሳ። ሚዲያ ላይ የሚያዩ ሰዎች ደግሞ ሲመጡ የተሻለ ዲስካውንት ደግሞ አቅርበንላቸዋል። ያም ትልቅ ዲስካውንት ነው፣ ትልቅ ኦፈር ነው። 70 30 ፐርሰንት ነው እንግዲህ ያዘጋጀ ነው። ያ ማለት 70 ፐርሰንት ለሚከፍል ደንበኛ 30% ኦፍ እናደርግለታለን ከአራት ሚሊዮን አራት መቶ ሺህ ብር ወደ ሶስት ሚሊዮን ብር እናወርድለታለን። በሶስት ሚሊዮን ብር ሙሉ ክፍያ ማግኘት ይችላል ማለት ነው። ደንበኛው በገዛበት ፕራይስ እስከ መጨረሻው ድረስ ምን ይላል ያንን ፕራይስ ይዞ የሚቀጥል ም ተመራጅ ምንም አይነት ጭማሪ አይኖረውም። ምንም አይነት የዋጋ ጭማሪ የለውም። ትልቅ የሆነ ኦፖርቹኒቲ ያገኛሉ። ዲስካውንቱን የሚጠቀም ሰው በዚህ ሰዓት ፒያሳ ላይ ሊያገኝ የሚችለው የካሬ ዋጋችን በ63 ሺህ ብር እንሸጥለታለን ማለት ነው። ሰላም ጤና ይስጥልን። የተወደዳችሁ እና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገንኛ በጣም ሰላም ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሃሳቦችን የገበያ ጥናትና፣ ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነው መረጃ ወደ እናንተ ለማድረስ በሜሪት ፕሮፐርቲስ ተገኝተናል። ሜሪት ፕሮፐርቲስ በፒያሳው ሳይቱ የተለያዩ ቤቶችን በመገንባት ላይ ይገኛል። እነዚህንም ቤቶች ለገበያ በማብቃቱ ይህንን መረጃ ለመቃኘት በድርጅቱ ዋና መሥሪያ ቤት ተገኝተናል። እዚህም የተገኘ ነው እነዚህ ቤቶች ምን ይመስላሉ? ዋጋቸውስ ምን ይመስላል? በምን ያህል ጊዜ እንረከባለን የሚለውን መረጃ ለማጠናከር ነው። ይህ መረጃ ከመጀመሪያ እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የትርታ ቢዝነስ ሪቪው ተቀላቀል እንላለን። ይህንን ፕሮግራም ወደ እናንተ በማድረስ ነው የመስቀሌ ጎበና ካሜራማናችን ናውላብሮን ይቆያል። አብራችሁ ቆዩ መጣ እንኳን ደህና ቆየ። እሺ መልካም ያው እንግዲህ ዛሬ የመጣህበት ወደ ሜሪት ፕሮፐርቲ ነው። እንግዲህ ዛሬ ሜሪት ላይ ስትመጣ በእርግጠኝነት አዳዲስ ነገሮች ፒያሳ ላይ እንዳለ ሰምተን የመጣኸው ሜሪት ፕሮፐርቲም ለደንበኛችን የሚሆን ትልቅ ፕሮዳክትን ይዘን መተናል። ስለዚህ ያለውን ነገር ምንድን ነው የሚመስለው የሚለው ምንድን ነው ይዘናችሁ የመጣችሁት የሚለውን ነገር የሰማኸውን ነገር ደግሞ በደንብ ቁጭ ብለን እንወያያበታለን ማለት ነው። በጣም ጥሩ በድጋሚ እንኳን ደህና መጣ፣ ወደ ሜሪት ፕሮፐርቲ ለማለት እንወዳለን። እንኳን ደህና ቆያችሁን። እንግዲህ በትርታ ቢዝነስ ሪቪው ሚዲያችን በሳምንት አንዴ ለቤተሰቦቻችን በቤቶች ልማት ላይ የተሰማሩ ድርጅቶችን እየቃኘን እናቀርባለን። በዚህ መሰረት ዛሬ ሜሪትን ምርጫችን አድርገናል። ራስን ከማስተዋወቅ ጀምራ ሜሪት ፕሮፐርቲስ ማን ነው የሚለውን ብትነግረ። በጣም አመሰግናለውኝ ወንደሰን ባላለው። እንግዲህ በተለያየ ሚዲያዎች ላይ ታገኛለ ብዬ አስባለሁ። ለደንበኞቼ ጥሩ ጥሩ የሆነ ፕሮዳክቶችን በማቅረብ እታወቃለሁ። ዛሬ ደግሞ ሜሪት ላይ ተገኝተናል። እንግዲህ ሜሪት ሪልስቴት ላይ እየሰራ ይገኛለው። በሱፐርቫይዘር ፖዚሽን ነው እየሰራ ያለው። ዛሬ ላይ እንግዲህ ሜሪት ላይ ምን አለ የሚለውን ነገር በደንብ እናያለን ማለት ነው። በጣም ጥሩ። ከስሙ ከሜሪት እንነሳ ና ሜሪት ፕሮፐርቲስ ማን ነው ቢባል እንዴት ነው ልንገልጸው የሚችለው? እሺ በጣም አሪፍ። እንግዲህ ሜሪት ፕሮፐርቲ በጣም በብዙ ቢዝነሶች የሚታወቅ ነው። ከነዛ መካከል ግን ምናልባት በስም ደረጃ የሚታወቁ የፎሪዮ ፒልሲ የዘይት ፋብሪካው በደንብ ሰውጋ ይታወቃል። እንዲሁም አማና ፓይፕ ፋብሪካ ይታወቃል። ሃይላይ ሪል ስቴት እህት ኩባንያ ናቸው። አጠቃላይ በዘርፍ ላይ ወደ ውስጥ ወደ 15 ዓመት ልምድ አለው አሁን ደግሞ እንግዲህ ያንን ያካበተውን ልምድ በመጠቀም ሪል ስቴት ዘርፉ ላይ በደንብ ለመስራት ስለፈለገ ሪልስቴቱ ላይ ገብቷል ሪልስቴቱ ላይ ሲገባም እንግዲህ የተለያዩ ፕራይም የሚባሉ ሎኬሽኖችን መርጧል ማለት ነው የመጀመሪያውን እንደነገርኩ በሃይላይን ስር ቦሌ ራማዳ አካባቢ ነው ጦርን ስለ ደንበኛ ሊረከብ ሬድ የሆነ ሳይት ያለ አሁን ደግሞ ፒያሳን መርጠናል ከብዙ ነገር አንጻር ፒያሳን ምቹ ስለሆነች ፒያሳን መርጠናል ማለት ስለዚህ በአጠቃላይ ሪል ስቴቱ ላይ ለመስራት በጣም አግሬሲቭ የመጣ አቅም ያለው ካምፓኒ ነው በጣም ጥሩ እሺ እንግዲህ አሁን ላይ እጃችሁ ላይ ያለውን ፕሮዳክት ወይ ደግሞ በግንባታ ላይ ያላችሁትን ሳይት መጥቀስ ብንችል የቱ ጋር ነው ያለው? በጣም አሪፍ እንግዲህ፣ ከሎኬሽን ስንነሳ ያው አንድ ሰው ለኢንቨስትመንት የሚሆን ለመኖር ትልቁ ነገር ሎኬሽን ስለሆነ ሎኬሽን በደንብ ማተር ያደርጋል። እንግዲህ ያለንበት ሎኬሽን በጣም አሪፍ የሚባል ሎኬሽን ነው። አሁን ላይ ያለው ከአራዳ ፓርክ ፊት ለፊት ወይንም ደግሞ ከወዳጅነት ፓርክ ጀርባ ላይ ይገኛል። አጠቃላይ ሳይታችን የሚያርፈው ለብዙ ነገር ቅርብ ነው። ብዙ ነገሮችን ብናነሳ ብዙ የሚጠቀሱ ነገሮች አሉት። ያው እነማን ናቸው ነገር በስፋት ዘርዘር አድርገን በኋላ እናያቸዋለን ማለት ነው እሺ እንግዲህ አሁን ያለው ይህ ሳይት ምን አይነት ቤቶችን ለመገንባት የተዘጋጀ ነው ያው ማለት እንግዲህ መኖሪያ ቤቶች ሊሆን ይችላሉ ሱቆች ሊኖሩ ይችላሉ ቪላ ምን አይነት ቤቶችን ነው እዛ ጋር ልናገኝ የምንችለው በጣም አሪፍ እንግዲህ አጠቃላይ አፓርትመንቱ የሚያርፈው ወደ አራት ሺ ካሬ ላይ ነው አጠቃላይ የሚያርፍበት ቦታ ማለት ነው ሚክስድ ዩዘ አፓርትመንት ነው ያ ማለት ከታች ላይ ሱቆች ይኖሩናል የንግድ ማዕከሎች ይኖራል ትልቅ ሞል ነው የሚሆነው ከላይ ደግሞ ቤቶች ይጀምራሉ ማለት ነው ስለዚህ ሚክስድ ይዞ የሆነ አፓርትመንት ለመገንባት ወረደ ፕሮሰስ ጀምረን ስራ ጀምረናል ማለት ነው በጣም ጥሩ እሺ ዝቅተኛ ከተባለው ካሬ ብንነሳ ምን ያህል ካሬዎችን ነው የምትገነቡት ያንን ደግሞ ለመኖሪያ ቤትም ለኮሜርሻል ብትገልጽ በጣም አሪፍ አሁን ላይ እንግዲህ ያው ኮሜርሻሉን ለጊዜው አቆይተነዋል የራሱ የሆነ ፐርፐስ ስላለው የምንሸጥበት ታይም አለ ነገር ግን ደንበኛው አሁን ላይ ያቀረብንለት ባለ አንድ መኝታ ባለ ሁለት መኝታና ባለ ሶስት መኝታ ነው ብዙ ጊዜ ደንበኛው ለመግዛት መጥቶ ወደ ኋላ የሚሸሽበት ምክንያት ምንድነው የዋጋ ካሬ ዋጋው አሪፍ የሆንና የካሬያቸው መጠን ግን በጣም ይለጠጣል እና እኛ ጋ ግን ምን አድርገነዋል እንግዲህ ሚድል ክላሱ በደንብ ይችለዋል ብለን ህንጻችንም ስንገነባ ቤቶቻችን ላይ የምናገኛቸው እያንዳንዱ ስፋት በጣም ምርጥ ስለሆኑ ምን አድርገነዋል ባለ አንድ መኝተውን 49 ካሬ አድርገነዋል ማለት ነው ሰፊ ነው እንግዲህ ሰው ቢገዛ አሪፍ የሆነ ነገር ያገኛል ከዛ ባለፈ እያንዳንዱ ቤቶቻችን ባልኮኒ ያላቸው ባለሁለት መኝተው 95 ካሬ ነው እሱም ለኢንቨስትመንት ለማከራየት ቢገዛው ለመኖርም ቢገዛው ምቹ ነው ምንም የሚጎለው ነገር የለም ባለ ሦስት መቶ ሰላሳ ካሬ ነው። እሱም እንደዚሁ ሶስት ባዝሮሞች ይኖሩታል። ሰራተኛ ቤትሩም ይኖረዋል። ባልከን ያላቸው እያንዳንዱ ቤቶቻችን። ስለዚህ በዚህን ያህል የካሬ መጠን ያገኙታል ማለት ነው። እንግዲህ አሁን እየነገርከኝ ያለው የሬዚደንሻል ወይ ደግሞ መኖሪያ ቤቶቹ ነው። ምናልባት ኮሜርሻሉን ለምንድን ነው ለመሸጥ ያልፈለጋችሁት? በጣም አሪፍ። እንግዲህ ያው ፒያሳን እንደምታውቀው አሁን ላይ በጣም እየለሙ ብቻ ያሉ ከተሞች ሳይሆን ለምተው ያለቁ ናቸው። አጠቃላይ ብዙ ቢልዲንጎች ከዚህ በኋላ የመሰራት ፕሮባቢሊቲቸው እየቀነሰ ነው፣ ምክንያቱም ቦቶቹ በሙሉ ስለተገነባባቸው። እኛ ያው እንግዲህ ትልቅ ሞል ነው ልናደረገ ያሰብ ነው ቦታው ላይ። ስለዚህ ለእያንዳንዱ ሞሉ ላይ ደግሞ ስናስብ ይሄኛውን ለዚኛው ፐርፐዝ፣ ይሄኛውን ለዚኛው ፐርፐዝ ብለን መሸጥ ፈልገናል። ለዛ ስንል ደግሞ እዚህ አካባቢ እዚህ ኤሪያ ላይ ፒያሳ እንግዲህ እንደምታውቀው እንደ ስሙ መነሻም ነው የብዙ ልኬትም ከዚህ ስለሆነ የሚወሰደው ካለው ነገር አንፃር ሞል ብናደርገው የተሻለ ለህንፃው ግሬስ ይሰጠዋል። ለነዋሪዎች ደግሞ በጣም አስፈላጊ የሆኑት ነገሮች ምን ምንድን ናቸው የሚለውን ነገር ጥናት እያደረግን ነው ስለዚህ አሁን ላይ ቤት የሚገዛ ሰው ኢንቨስት የሚያደርግ ሰው ቤት ላይ ቀጣይ ላይ እንግዲህ እዚሁ መኖሪያውም እዚሁ ሆኖ ሱቁንም እዚሁ ሲያደርግ የምንመርጥለት መጀመሪያ ዴሊቨር የምናደርገው ሱቆችን እንዳወጣና ነውንዝ የምናደርገው ለማን ይሆናል አሁን ለገዚው ደንበኞቻችን ይሆናል ስለዚህ የመረጥነውን ስራ ወይም ደግሞ እኛ ለሙሉ ይመጥላል የምንለውን ስራ የመስራት አቅም ካላቸው ለነሱ ፈቃደኛ ሆናለን ማለት ነው በጣም ጥሩ እንግዲህ ቅድም ማንተም ለመግለጽ እንደ የሞከርከው ፒያሳ በጣም ጥሩ የሚባል ኤሪያ ነው። አሁን ባለንበት ይብን ለምቶ የበቃ የሚባል አይነት ኤሪያ ነው። እነዚህ ኤሪያዎች ላይ ምናልባትም እንግዲህ ከሀገር ወጥቶ የቆየ ኢትዮጵያዊ ሊኖር ይችላልና ና ምናልባትም የማያውቀውም ሰው ሊኖር ይችላል ና፣ ምን ምንድናቸው መልካም የሚባሉ እዚህ አካባቢ ላይ ያሉ መሰረተ ልማቶች? በጣም አሪፍ እንግዲህ፣ ትልቁ ነገር ያው አንድ ሰው ለመኖር በአካባቢው ምን አለ ነው ብሎ የሚጠይቀው እና አሁን ላይ እንግዲህ እንደሚታወቀው ያለንበት ሎኬሽን በቅርብ ርቀት ትምህርት ቤቶች ይገኛሉ። ያው እንግዲህ ትምህርት ወሳኝ ስለሆነ ሰው ለመኖር ቢያስብ ልጆቹን ያስተምራል። ስለዚህ ትምህርት ቤቶች አሉ። ትምህርት ቤቶችን ለማንሳት ያህል እንግዲህ ታዋቂ የሚባሉ ትምህርት ቤቶች ሊሴ ገብረ ማርያም ትምህርት ቤት እዚሁ በቅርብ ርቀት ነው ያለው፣ ወርኪንግ ዲስታንስ ነው ያለው። እንዲሁም ደግሞ ካቴድራል ትምህርት ቤት በዚሁ በቅርብ ርቀት ነው ያለው። እንግዲህ እነዚህ ታዋቂዎች ናቸው። ከዛ ባለፈ ብዙ ትምህርት ቤቶች በዙሪያው አለ። ሰው እንዳቅሙ ማስተማር የሚፈልገው ልጆቹ ማስተማር ይችላል ማለት ነው። ሌላኛው ትልቁ ቦታ እንግዲህ አሁን ላይ የተሰራው ለነዋሪ ያስፈልጋል የተባለ ለልጆች በጣም የሚመከረው ላይብረሪ ነው። በቅርብ ርቀት እንግዲህ አብርሆት ላይብረ ጋሪ በቅርባችን ያለው ወኪንግ ዲስታንስ። ሰው ወጥቶ እዛ ቦታ ላይ ስራም የሚሰራው ሰው ለማጥናት ብቻ ሳይሆን ስራ ሰጥቶ መመለስ ይችላል። ሌላኛው እንግዲህ በቅርብ ርቀታችን ላይ ሆቴሎች አሉ። እነ ኤሊያና ሆቴል በቅርብ ርቀት እንደ ወኪንግ ዲስታንስ እንኳን ሰው እሄዳለሁ ቢል ሂልተን አለ፣ ሸራተን አለ፣ ኢንተርኮንቲኔንታል እዚሁ በቅርብ ርቀት ነው ያለው። ታላልቅ ሆቴሎች እዚሁ ነው ያሉ። ስለዚህ ሰው በእርግጠኝነት ውጭ ሀገር ቆይቶ የመጣ ሰው ብዙ ጊዜ የሚያርፍባቸው ሆቴል እንደዚሁ በቅርብ ርቀት ነው ያለው። አሁን ላይ ደግሞ ቤቱ ላይ በገዛው ቤት ላይ ማረፍ ይችላል ማለት ነው ስለዚህ እነዚህ ነገሮች አሉ። ሌላኛው ትልቁ ነገር ቶፕ ቪው ያላቸው ሳይቶቻችን ናቸው። እኛ ሳይት አራዳ ፓርክ በጣም በትልቁ ከተማችን ላይ እየለማ ያለው ትልቅ ፓርክ ነው። እሱ ፓርክ ከፊት ለፊታችን ያለው ምንም አይነት ነገር የሚከልለው ነገር የለም። ቤቶቻችን ቀጥታ ዳይሬክት እሱ ቪው ያሉ። ሌላኛው አንድነት ፓርክ አለ፣ እሱም እንደዚሁ በቅርብ ርቀት ነው ያለው። የወዳጅነት ፓርክ አለ፣ እሱም ዋኪንግ ዲስታንስ ሰው መሄድ የሚችልበት ነው። ስለዚህ የሁለትና የሶስት ደቂቃ ነው። ፓርኮች ጋም፣ እነዚህ ላይብራሪዎች ጋም፣ ሆቴሎች ቀዳሚ ለመሄድ ወርኪንግ ዲስታንስ አድርገው መሄድ የሚችሉበት ነው። በመቀጠል ትልቁ ነገር የንግድ ተቋማት እዚህ ቦታ ላይ አሉ በቅርብ ርቀት፣ ለመርካቶንም ማንሳት እንችላለን በቅርብ ርቀታችን ነው ያሉት። ሌላኛው እንግዲህ የሃይማኖት ሰው ሲኖር የሃይማኖት ተቋም ቦታ ላይ መኖር ይፈልጋል። በቀላሉ ለሙስሊም ማህበረሰቡ የሚሆን መስጊዶች በዚሁ በጋ አሉ፣ በቅርብ ርቀት ቤተክርስቲያኖች አሉ፣ እንዲሁም ለፕሮቴስታንት ተከታዮች ደግሞ ቸርቾች በቅርብ ርቀት ነው ያሉት። ስለዚህ እሱም አንድ ተመራጭ ያደርጓል ቦታውን ማለት ነው። በጣም ጥሩ እንግዲህ እዚህኛው ሮል ስቴት ላይ ወይ ደግሞ አሁን በምገነቡት ግንባታ ላይ አሚኒቲ ብለን የምንጠቅሳቸው ነገሮች ምንድን ናቸው? በጣም አሪፍ። እንግዲህ ብዙ አሚኒቲዎች አላቸው። ከዛ ባለፈ የህንፃው ሂደት ሚክስድ ዩዝ አፓርትመንት ነው። ስለዚህ እንደውም እስኪ ህንፃው ምን ይመስላል፣ ህንፃው ኳሊቲን በተመለከተ እንዲሁም አሚኒቲዎችን ብናያቸው ደስ ይለኛል። እንግዲህ ቅድም ለመግለጽ እንደሞከርኩት የንግድ ማዕከልና እንዲሁም የመኖሪያ ቤቶች ነው የሚኖሩት። ስለዚህ ሁለት ቤዝመንት ይኖረዋል። ህንፃው ፕላስ 17 ነው አጠቃላይ ወደ ላይ ማለት ነው። ፕላስ ቴራስ አለው ግራውንድን አንደኛን ሁለተኛን ሶስትና አራትን ቅድም እንደነገርኩ ሞል ነው የሚሆነው። የራሱ የሆነ መግቢያ አለው። ስለዚህ እንደዚህ ይኖራል። ልክ አምስትና ስድስትን ባልተለመደ መልኩ ምን አድርገነዋል? ፓርኪንግ ኤሪያ አድርገነዋል እኛ ጋር ሲመጣ ምክንያቱም አሁን ላይ ብዙ ጊዜ ከተማ ላይ ስትኖር የፓርኪንግ ሹ በደንብ አለ እንደምታውቀው፣ አብሶ ስፔሻሊ ፒያሳ ላይ ማለት ነው። ስለዚህ ደንበኛው ጋር የሚመጣ ገስት እንዲሁም ደንበኛው አንድም ሁለት መኪና ቢኖረው እንዴት አድርጎ ነው እዚህ ቤት ላይ በቀላሉ የፓርኪንግ ስፔስ ለማግኘት የሚችለው የሚለውን እንግዲህ ህንፃው እንዳልኩ ጂ ፕላስ 17 ነው ነገር ግን አራት ፍሎሩን የመኪና ማቆሚያ አድርገናል። ስለዚህ አምስትና ስድስት ላይ ምናለን የመኪና ማቆሚያ አለን። ከዛ በኋላ ህንፃው ልክ ሰባተኛ ላይ ሲወጣ አሁን ለሽያጭ ያልወጡ ዱፕሌክስ አፓርትመንቶች ይኖራሉ። አጠቃላይ አሁን ላይ የምንሸጣቸው ቤቶች ከስምንተኛ እስከ አስራ ሰባተኛ ባሉት ስለዚህ ከስምንተኛ እስከ አስራ ሰባተኛ ድረስ ባሉት መኖሪያ ቤት ነው። እንደነገርኩ የትኛውን ህንፃችን ላይ ቢገዙ የተሻለ የሆነ ሳይድ ቪው አላቸው። ህንፃው ላይ ማለት ነው። በኋላ ላይ እንግዲህ ቪውን ስትወስደው በደንብ ታየዋለ። ከስምንት ጀምሮ አለው ማለት ነው። ስለዚህ ህንፃው ላይ እንግዲህ ፕሌግራውንዶች ይኖሩታል። የልጆች መጫወቻ ይኖረዋል። ሰው እንግዲህ ውሾች ቢኖሩት ለማዝናናት ቢወጣ ወደ መናፈሻ በቅርብ ርቀት ማግኘት ይችላል፣ እንደምታየው። ከዛ በኋላ ደግሞ ጂም አለው የራሱ የሆነ ለከስተመሩ ያዘጋጀ ነው። ጂምናዚየም አለው፣ ሟኛ ገንዳ አለው። እንዲ ሌክዠሪ ነው እንግዲህ ወደ ምን አምጥተነዋል፣ ከተማ እንደመሆኑ መጠን ሌክዠሪ አድርገነዋል። ስለዚህ ሟኛ ገንዳ ይኖረዋል ማለት ነው። ላይኛው ላይ ደግሞ ስንወጣ ቴራስ እናገኛለን። ቴራሱ ላይ ደግሞ የራሱ የሆነ ኪችን ይኖረዋል። ሶ ፕሮግራሞች ቢኖሩ የራሱ አዳራሽ ይኖረዋል። ስለዚህ እነዚህ ሁሉ ነገር ምን ያደርጋል ያሟላል። ስለዚህ አሚኒቲውን ብንጠቅስ ዝርዝረን የምንጨርሰው ነገር አይደለም። በዛ ላይ እላይ የሚኖር ሰው ታች ላይ በቂ የሆነ ነገሮችን፣ ንግዶችን ማግኘት ይችላል ማለት ነው። ሱፐርማርኬት እንጠቅሳለን፣ ፋርማሲ እንጠቅሳለን በቅርብ ርቀት እዚሁ ህንፃው ላይ ማግኘት ይችላል። ስለዚህ እነዚህ ሁሉ አሚኒቲዎች አሉት ማለት ነው። በአጠቃላይ በጣም ጥሩ በጣም ደስ ይላል። እንግዲህ አሁን ይሄን እየገነባችሁ ያላችሁትን ቤት ዋጋውን ብናውቀው ዝቅተኛ የሚባለው ዋጋ ስንት ነው? ከፍተኛ የሚባለው ስንት ነው? እንደ አከፋፈሉስ የሚኖራቸው ዲስካውንት አይኖርም? በጣም አሪፍ። እንግዲህ አሁን እኛ ጋር ይዘንበት የመጣ ነው የዋጋ ተመን፣ አካባቢያችን ላይ አሉ የሚባሉ ሪል ስቴቶች የሚሸጡበት ዋጋ አለ። እኛ ደግሞ እንደ መጀመሪያ ይዘን የመጣ ነው የዋጋ ፓኬጅ አለ። አሁን ላይ መጥቶ ከስተመሩ ቢገዛ የሚያገኛቸው ወደፊት ከቆየ እንግዲህ እየጨመር ነው ምንመጣ፣ አሁን ላይ ግን መጥቶ ቢገዛ የሚያገኛቸው የዋጋ ብሮች እንግዲህ እኛ ጋር ዝቅተኛ የምንለው በአራት ሚሊዮን አራት መቶ ሺህ ብር የቤት ባለቤት መሆን ይችላል። አጠቃላይ ክፍያ ባለ አንድ መኝታ ሆነ ማለት ነው። እንዲሁም ባለ ሁለት መኝታ ሆነ በአጠቃላይ ክፍያ ዝሚ ሚሊዮን 550 ሺህ ብር ሙሉ ክፍያ ማግኘት ይችላል። ባለ አንድ መኝታ ያልከኝ ምን ያህል ካሬ ነው? በ4 ሚሊዮን 400 ሺህ ብር የምንገዛው? በጣም አሪፍ። እንግዲህ ጥሩ ጥያቄ ነው የጠየቅከኝ። ባለ አንድ መኝተው ቅድም ለመንገር እንደሞከርኩት 49 ካሬ ነው። 49 ካሬ በአጠቃላይ ክፍያ ሊያገኝ ይችለው በ4 ሚሊዮን 441 ሺህ ብር ሙሉ ክፍያ ያገኛል። በቅድመ ክፍያ ክፍያ 441 ሺህ ብር ቅድመ ክፍያ ማለት ነው። ይሄን ባለ ሁለት መኝታው 95 ካሬ ነው። ምናልባት እንግዲህ የካሬውን ስፋት ስናይ ባለ ሶስት መኝታ እንደምታውቀው ኮንዶሚኒየሞች ላይ ብንሄድ 83 ካሬ አለ። እንደዚህ አይነት ካሬዎች አሉ። እኛ ጋር ባለ ሁለት መኝታው 95 ካሬ ነው። ሰፊ ነው፣ በደንብ ማለት ነው። ስለዚህ ሰው ለመኖር ምቹ አድርጎ መስራት የሚችለው ነገር ነው። ስለዚህ 95 ካሬውን በአጠቃላይ ክፍያ በ8 ሚሊዮን 550 ሺህ ብር ነው የምንሸጠው። የት ላይ ካለም ፒያሳ አለ። ይሄ ዋጋ በእርግጠኝነት ምነግርህ ወጣ ያሉ ቦቶች ላይም በዚህ ዋጋ ነው የሚሸጡት። ከዚህ በበለጠ ዋጋ የሚሸጥበት ቦታ አለ። ፒያሳ ነው፣ አይን ቦታ ነው። ነገ ልሽጠው፣ ለአከራዩ ልለውጠው ካልክ በቀላሉ ከእንጂ ሊወጣ የሚችል ነገር ነው። ስለዚህ ይሄ ምንም ጥያቄ የለው። ባለ 3 መኝታው ጋር ስንመጣ 130 ካሬ አጠቃላይ ክፍያው ባለ መኝታ በእርግጠኝነት መንግድ ሌላ ቦታ ላይ የሚሸጥበት ዋጋ ምናልባት ለባለ አንድ መኝታ ሊሆን ይችላል። እኛ ግን እንደ መጀመሪያ የመጣ ነው በ11 መቶ 700 ሙሉ ክፍያ ማግኘት ይችላል። በ1 ሚሊዮን 17 ብር ቅድመ ክፍያ ደግሞ ባለ 3 ማግኘት ይችላል ማለት ነው ባለ አንድ ብር ስለዚህ በ ብር የቤት ባለቤት መሆን ይችላል ማለት ነው። ስለዚህ ዋጋችን ለደንበኛው የመጣ ነው እንግዲህ ሚድል ክላስ ላይ እንዲሁም ገና ቢዝነስ እየጀመረ ላለም ሰው የሚሆን ዋጋ ነው ብዬ ነው ማስበው በእርግጠኝነት ነገር ነገር። ስለዚህ ይሄን ይመስላል የዋጋ ዝርዝራችን ማለት ነው። በጣም ጥሩ እንግዲህ አሁን የነገርከኝን ቤቶች በአካል ማየት የምንችለው ነገር ካለ ታሳየናለ። እናም ደግሞ ሲቀጥል እናንተ ለግንባታ የምትጠቀሙት ማቴሪያል ምን ይመስላል፣ ኳሊቲ ውስጥ እንዴት ነው የሚለውን እና የዴሊቨሪ ታይማቹ መቼ ነው? በጣም አሪፍ። እንግዲህ አሁን ላይ ትልቁ ነገር ምንድን ነው የመረከቢያ ጊዜ ነው። ሁለተኛው እንድታነሳልኝ የምፈልገው እንድጠይቅ የሚፈለግኩት የዋጋ ማሻሻያ አለ ወይም አጠቃ የሚለው ነገር አስፈላጊ ነው። ሰው በገዛበት ፕራይስ ማግኘት ይችላሉ። እስከ መጨረሻ ድረስ የሚለው ነገር አስፈላጊ ነው። ሌላኛው አከፋፈል ሂደቱ ምን ይመስላል? እሱም ጥሩ ጥያቄ ስለሆነ ስለዚህ እኛ እነዚህን ሶስቱን ስመልስል የመጀመረው ነገር ደንበኛው በገዛበት ፕራይስ እስከ መጨረሻው ድረስ ምን ይላል? ያንን ፕራይስ ይዞ ነው የሚቀ ስለዚህ ይሄት በጣም ተመራጭ ያደርገዋል። ምንም ምንም አይነት የዋጋ ጭማሪ የለውም ማለት ነው። በመቀጠል እንግዲህ አከፋፈል ላይ ስንሄድ ብዙ ቦታ ላይ በታይም ቤዝድ ክፍያዎች አሉ። እኛ ምን አድርገናል? ፕሮግረስ ቤዝድ ነው ያደረግነው። ያ በራስ መተማመናችንን ያሳያል። ምክንያቱም የምትከፍለን ክፍያ ኔክስ ክፍያ ስንጠይቀህ እኛ ምን እያደረግን ነው? ኦልሬዲ ግንባታዎችን እየገነባ። ስለዚህ ግንባታ ሳንገነባ ምን አለ ክፍያ እንጠይቀህ። ሌላኛው ለደንበኛው እንዲመች አድርገን ዘጠኝ ዙር የክፍያ ሂደት አለ። አይከብደውም ማለት ነው። ስለዚህ ቤቱ ተገ አንብቶ እሱ እጅ ላይ እስኪገባ ድረስ ክፍያው ሙሉ ክፍያ አራት ሚሊዮን ያልነውን ብር በዘጠኝ ዙር ክፍያ ነው የሚከፍላለኝ። ዘጠኝ ዙር በምን ያህል ክፍተት ነው ማለት ነው? ዘጠኝ ዙር በግንባታ ሂደት ስለዚህ እዚኛው ግንባታ ላይ ስንደርስ እዚኛው ግንባታ ላይ ስንደርስ እዚኛው ግንባታ ላይ ስንደርስ ያስቀመጥነው ስኬጁል አለ። ነገር ግን ደንበኛው መጥቶ ጥያቄ የሚጠይቀን ከሆነና ታይም ቢዝድ የሚሆንልኝ ይፈልጋለሁ ካለ ፍሌክስብል ናገኛ ያንን ነገር አንገደብበትም። ሌላኛው የግንባታ ሂደታችን ከ30 እስከ 36 ወር የማስረከቢያ ጊዜ አለው። ያ ማለት በጣም ለፒያሳ አሪፍ የሚባል የማስረከቢያ ሂደት ነው። ስለዚህ ከ30 እስከ 36 ወር ባለው ገንብተን እናስረክባለን እንግዲህ ይህንን ስንል ግን ትልቁ ነገር ምንድን ነው አንደኛ የእኛን የመገንባት አቅም ተማመን ነው ሁለተኛ አሁን ላይ ላለመገንባት የሚይዘን ነገር የለም ምክንያቱም ብንቆይ ከስተመሩ ለእኛ ተጨማሪ ገንዘብ የሚከፍልን ገንዘብ የለም መቆየታችን ሪስክ ነው በየጊዜው ዕቃ የሚጨምርብን ማላይ ስለሆነ እኛ ላይ ስለሆነ፣ ደንበኛው ምንም የማይመለከተው አንዴ ተዋውሏል ከኛ ጋር ስለዚህ፣ ባልንበት ጊዜ ከደንበኛው ሰርቶ የማስረከብ ምን አለብን ኃላፊነት አለብን ማለት ነው። ስለዚህ የሚያዋጣንም እንዴት ሲሆን ነው? በጊዜ ስናስረከብ ነው ማለት ነው። ስለዚህ ይሄ ሹ ምንም የሚይዘው ነገር አይኖርም ማለት ነው። ምን ያህል ጊዜ ነው ማለት ነው መጠበቅ ያለበት አንድ ሰው? ደንበኛው እንግዲህ እንዳልኩ ከ30 እስከ 36 ወር እጁ ላይ ይገባል። ስለዚህ በዛ ጊዜ ውስጥ እናስረክበዋለን ማለት ነው። በጣም ጥሩ ማየት የምንችለው ነገር ይኖራል በጣም አሪፍ እንግዲህ ደንበኛው ሲመጣ ቤቱ ምን ይመስላል የሚለውን ነገር ሳምፕል አዘጋጅተንለታል ከዛ በፊት እንግዲህ ጥሩ ጊፍ ደግሞ የምናደርገው ለአንድ ለአምስት ቀድሞ ለሚመጣ ደንበኛ ይህንን እናንተን ፕሮግራም ተመልክቶ ለሚመጣ ደንበኛ ደግሞ ለአንድ ለአምስት የሚሆኑ ደንበኞች ደግሞ አሪፍ የሆነ የዲስካውንት ፓኬጅ አዘጋጅተናል እሱ ላይ ከመጡ ያው እንግዲህ አሁንም ያለንበት ዋጋ ዲስካውንት ነው እውነት ለመናገር ነገር ግን ያው እናንተኛን አክብራችሁ ለመጠየቅ መጥታችኋል እናንተ ሚዲያ ላይ ደግሞ የሚያዩ ሰዎች ደግሞ ሲመጡ የተሻለ ዲስካውንት ደግሞ አቅርበንላቸዋል ያም ትልቅ ዲስካውንት ነው ትልቅ ኦፈር ነው 70 30 ፐርሰንት ነው እንግዲህ አዘጋጀ ነው ያ ማለት 70 ፐርሰንት ለሚከፍል ደንበኛ 30 ፐርሰንት ኦፍ እናደርግለታል ኦኬ ትልቅ ትልቅ ትልቅ ዲስካውንት ነው። ስለዚህ መጀመሪያ ያለበት ፕራይስ ሲጀመር ዲስካውንት ፓኬጅ ነው፣ ሲቀጥል ደግሞ አሁን ላይ 70 ኢንቨስት ስለሚያደርግ ሰው 30 ኦፍ እናደርግለታለን። ይሄ የማይገኝ ድል ነው። ያ ማለት እንግዲህ ባለ አንዱን ስንት እናገኘዋለን? ባለ ሁለቱን ስንት እናገኘዋለን? ባለ ሶስቱን ስንት እናገኘዋለን? ትልቁ የደንበኛው ጥያቄ። ስለዚህ ባለ አንድ መኝተውን በሙሉ ክፍያ ከአራት ሚሊዮን አራት መቶ ሺህ ብር ወደ 3 ሚሊዮን ብር እናወርድ በሶስት ሚሊዮን ብር ባለቤት ሆነ ዲስካውንቱን ከተጠቀመና ከፋፈሉን ሰባ ፐርሰንት ሲከፍለ በሶስት ሚሊዮን ብር ብቻ ይችላለን ሰላሳ ሆነ ምን አድረግንለት ኦልሞስት ወደ አንድ ሚሊዮን አራት መቶ ሺህ ብር ምን ሆነ ዲስካውንት ሆነ ማለት ነው ስለዚህ ትልቅ ኦፈር ነው ማለት ነው እንደ ካሬው ስለሆነ ይህንን በሶስት ሚሊዮን ብር የት ላይ ፒያሳ ላይ የቤት ማለት ነው አሁን ፒያሳ እንደምታውቀው አይደለም በ3 ሚሊዮን ብር 5 እና 6 ሚሊዮን ብር በዚህ ሰዓት ላይ ባለ አንድ መኝታ ማግኘት አይቻልም። ከባዱ ባለሁለት መኝታውን በአጠቃላይ ክፍያ እሱ 70 ፐርሰንት የሚከፍለን ከሆነ እኛ ምን እናደርግለታለን? 30ውን ኦፍ እናደርግለታለን። ያ ማለት በአጠቃላይ ክፍያ ባለ ሁለት መኝታውን 95 ካሬውን በ5 ሚሊዮን 900 ሺ ብር ሙሉ ክፍያ ማግኘት ይችላል። ይህም ትልቅ ምድል ነው ማለት ነው። ስለዚህ ባለ 3 መኝታውን 11 ሚሊዮን 700 ሺ ብር የነበረውን ደግሞ 70 ፐርሰንት የሚከፈል ከሆነ ደንበኛው 30ውን ኦፍ ስናደርግለት በ8 ሚሊዮን 100 ሺ ብር ሙሉ ክፍያ ፒያሳ ላይ ባለሶስት መኝታ ማግኘት ይችላል ማለት ነው። ስለዚህ እንግዲህ ዋጋው ስታየው ስትሰማው ቅድም እንደነገርኩ ስምንት ሚሊዮን አንድ መቶ ሺ ብር ሙሉ ክፍያ ባለሶስት መኝታ ሳምፕሉን እናየዋለን፣ ምን እንደሚመስል በጣም ትልቅ ነው። እሱን ማግኘት ይችላል እኛ ጋር ማለት ነው። በጣም ጥሩ። እንግዲህ አሁን የምትነግረኝን ዋጋ ሳሰላው እየነገርከኝ ያለው በመኝታ ቁጥር እና ወደ ካሬ ዋጋ ብንመልሰው ምን ያህል ነው ማለት ነው? የካሬ ዋጋ በጣም አሪፍ። አሁን ላይ እንግዲህ በኮመን ሰው አስር ፐርሰንት ብቻ ነው የምከፍለው፣ ሌላውን በግንባታ ሂደት እከፍላለሁ ካለ ፒያሳ ላይ በካሬ

እስከ ዘጠና አምስት ሺህ ብር ነው የምንሸጠው። የቪዩ የራሱ የሆነ ዋጋ አለው። ነገር ግን ከዘጠና ሺህ ብር እስከ ዘጠና አምስት ሺህ ብር የዋጋ እንትን አስቀምጠናል። መደበኛ የምንለው እንዳልኩ ግን ሰባ ሰላሳ ካደረገው በጣም ዲስካውንት ያገኛል ማለት ነው። ያ ማለት እንግዲህ ዲስካውንቱን የሚጠቀም ሰው በዚህ ሰዓት ፒያሳ ላይ ሊያገኝ የሚችለው የካሬ ዋጋችን በስልሳ ሶስት ሺህ ብር እንሸጥለታለን ማለት ነው። ስለዚህ ዲስካውንቱን እንጠቀማለሁ ካለ የአንድ ካሬ ዋጋ ስልሳ ሶስት ሺህ ብር ይሆናል ማለት ነው። ስለዚህ ትልቅ ዲስካውንት ነው የምንሰጠው። በደንብ ነው ዲስካውንት ምና ፍ ስለሚሆንለት ደንበኛው በ63 ሽብር የካሬ ዋጋ አጠቃላይ ክፍያ ወደ 8 ሚሊዮን 100 ሽብር ለባለ ሶስቱ እንዲሁም ለባለ ሁለቱ አምስት ነጥብ ዘጠኝ እንዲሁም ለባለ አንዱ ለ3 ሚሊዮን ብር ሙሉ ክፍያ ማግኘት ይችላል ማለት ነው። በጣም ጥሩ። እስኪ ከዚህ በመቀጠል እንግዲህ የነገርከኝ ያለውን ቤት እየሳልኩት ስለሆነ ያዘጋጃችሁት ሳምፕል ውስጥ ካለ የማቴሪያል ሴሌክሽናችሁንም፣ ዲዛይኑ ምን ይመስላል የሚለውን ከነ ቴክኖሎጂ ማየት ብንችል በጣም አሪፍ። እንግዲህ እንደነገርኩ በጣም በአጭር ጊዜ ውስጥ ልንገነባባቸው የምንችለው ቴክኖሎጂ ነው የምንጠቀመው። ከነዚም ቴክኖሎጂዎች ብዙዎች ያውቁታል ፖስት ቴንሽን ቴክኖሎጂ ይባላል። አሁን ላይ ሞር ቢልዲንጉን በደንብ እያፈጠነው ነው የሚሄደው። አንደኛ ቤቱ ላይ አላስፈላጊ የሚባሉ የኮለኖች ቢሞች አናገኝም። ያ ቤቶቻችን ላይ በደንብ ሰፊ አደርጋቸዋል። ቀደም እንደነገርኩ። ከዛ ባለፈ ሰው ደንበኛው እኛ ቢሮ ሲመጣ ቤቴ ምን ይመስላል የሚለውን ነገር በደንብ እንግዲህ፣ ለጊዜው እቃ እስኪገባበት ድረስ ያዘጋጀ ነው የቤቱ ሪል የሆነ ሳምፕል አለ። እሱን መለከታለን ማለት ነው። ወደዛ ነች እንግዲህ ይሄኛው ባለ ሶስቱን ሳምፕል ነው ማሳየ እንግዲህ እንደነገርኩ የቅድም ባለ ሶስት መኝታ እንዳልኩ ሶስት ባዝሩም አለው። በዚህኛው በኩል ደንበኛው ሲገባ የሚያገኘው ነገር አለ። እዚህ ጋር ዳይሬክት ሳሎናችንን አናገኘው ኮሊደር አለን። ከኮሊደሩ እንግዲህ የእንግዳ መታጠቢያ እንዲሁም ለሰራተኛ መታጠቢያ እዚህ ጋር አድርገናል። ስለዚህ የእንግዳ የሰራተኛ መታጠቢያው እዚህ ጋር አለ ማለት ነው። ዘን በመቀጠል ስንገባ ሳሎናችንን ነው የምናገኘው። ሳሎናችን ላይ በጣም በቂ የሆነ አየር ያገኛል ሳሎኑ ባልከን ያለው ሰፊ የሆነ ባልከን ያለው ማተ ማስተር ቤድሩሙ ባልከን ያለው ስለዚህ ሰፋ ያለ ባልከን ይኖረናል ማለት ነው። እንደምታየው ያለው ኤሪያ በደንብ በቂ ተደርጎ ነው የተሰራው። ዳይኒንጋችን እዛ ጋር እናደርገዋለን ማለት ነው። በመቀጠል ፊት ለፊት ላይ የምናገኘው ኪችናችን፣ ኪችኑም የራሱ የሆነ ባልከን ያለው ለሚበሳስሉ ነገሮች ወጣ ብሎ እንትን ማድረግ ይችላል ማለት ነው። ከዛ ባለፈ ሳከር ሲስተም ይኖረዋል ማለት ነው። የሰራተኛ ቤድሩም አለው እንግዲህ በዚሁ ጋር ስናልፍ፣ ሰራተኛ እዚሁ ትሰራለች እዚሁ ነው ቤድሩም እዚሁ ነው የሚሆነው ማለት ነው። ስለዚህ ሰፋ የሆነ ብርሃን ከውጭ ያገኛል ማለት ነው። ሳምፕላችን ላይ ማለት ነው። በመቀጠል እንግዲህ ወደ መኝታ ቤቶቻችን ስንመጣ ቅድም እንዳልኩ እንግዳ ቢኖር ገስት ቢኖር እዚጋ ያለውን ነገር ጨርሶ ለመታጠብ እዛው ይሄዳል። መኝታ ቤቱ ሴኪዩር ነው ማለት ነው። ስለዚህ ፕራይቬሲን በጠበቀ መልኩ ወደ መኝታ ቤት አልፎ የሚመጣ እንግዳ አይኖርም። ምን ጋር ብዛው እንግዳ ብቻ ነው የሚገባ ወደዚህ ማለት ነው። ስለዚህ እዚጋ ስንመጣ እንግዲህ ወደ ማስተር ቤድሩማችን እናገኛለን። እዚጋ የማስተር ባዝሩም አለን ማለት ነው። ማስተር ቤድሩማችን እሱ ጋር ካፖርድ ቦታችን ወይም የቁምሳጥን ቦታዎችን አለ። እዚጋ እንደምትመለከተው በጣም ሰፊ ነው ማስተር ማስተር ቤድሩም ሰፊ ሲሆን ብዙ ሰው ይወዳልና እንግዲህ በጣም በትልቅ ሁኔታ ነው የተሰራው። ምንም አይነት የሚጋጭ ነገር የለውም። እንዲሁም በቂ የሆነ ብርሃን ያገኛል ማለት ነው። በውጭ በኩል በቂ የሆነ ብርሃናችንን ያገኛል ማለት ነው። በመቀጠል ሁለቱም ቤድሩሞች እንመልከታቸው ማለት ነው። ይሄኛው ደግሞ አንደኛው የገስት ኦር ደግሞ የልጆች መኝታ ቤት ነው ማለት ነው። ሰፊ ነው እንደምታየው። የራሱ የሆነ በጣም በቂ የሆነ ብርሃን ያገኛል። ቤቶቻችን በቂ የሆነ ብርሃን ነው የሚያገኙት። ስለዚህ ይሄኛው አንደኛው መኝታ ቤት ነው። በመቀጠል ሌላኛው መኝታ ቤት እና እናገኛለን ከዛ በፊት እዚ ጋ ለሁለቱ መኝታ ቤቶች የጋራ ደግሞ መታጠቢያ እንግዲህ ቅድም ሌላኛውን ባዝሩም አይተነዋል ይሄኛው ደግሞ ለመኝታ ቤቶች ብቻ እንግዲህ እዚ ጋ የሆነ ሰፊ የሆነ ባዝሩም እናገኛለን ማለት ነው እዚ ጋ ስንመጣ ሌላኛውን ሶስተኛውን ቤትሩም ነው የምናገኘው ይሄኛው ደግሞ ያው ሶስተኛው ቤትሩማችን ማለት ነው እንደተመለከትካቸው እያንዳንዱ መኝታ ቤቶች በጣም በቂ የሆነ ብርሃን ያገኛሉ ያለውም ስፔስ አልጋ አስቀምጠን ምንም እናጠው ነገር የለም ካፖርድ ተቀምጦ ቁምሳጥን ተቀምጦ የሚታጣ ነገር የለውም እና በቂ የሆነ ይኖረዋል ሲኖረዋል ማለት ነው። ስለዚህ በቂ የሆነ ብርሃንም ያገኛል ይህን ይመስላል ማለት ነው። እንደ አጠቃላይ ያየነው መኝታ ቤቶች ተጨማሪ እንግዲህ ይሄ መኝታ ቤት 130 ካሬ ነው። ተጨማሪ የሰራተኛ ያለው ባለ አራት መኝታ እንደማለት ነው። ተጨማሪ የሰራተኛ ከሶስቱ መኝታ ቤቶች ውጭ ምን አለ? ተጨማሪ የሰራተኛ ቤት እንግዲህ በጣም ጥሩ ጊዜ ነበረ። ከመጀመሪያው ተነስቶ እስካሁን ባለው ጊዜያችን ሰፊ የሆነ ማብራሪያ ያለምንም መከልከል ስትሰጠን ነበር። ለዚህም ከልብ እናመሰግናለን። ምናልባትም በስተመጨረሻ ለቤተሰቦቻችን ማስተላለፍ የምትፈልገው መልእክት ካለ አስተላልፍና አሊያም ደግሞ ስልክ ቁጥራችሁን እና አድራሻችሁን ነግረን እንጨርስ። እሺ፣ በጣም እናመሰግናለን። እናንተም መታችሁ ስለጎበኛችሁን ከልብ ነው የምናመሰግነው። እንግዲህ ደንበኞች ለደንበኞች ልል የምፈልገው ነገር ትልቁ ነገር አሪፍ የሆነ ኦፖርቹኒቲ ይዘን መተናል። እንግዲህ ያው እንደሚባለው ፈርስት ሰርቭ ነው። መጀመሪያ የሚመጡ ደንበኞች የትኛውን ቦታ ላይ ትልቅ የሆነ ኦፖርቹኒቲ ያገኛሉ። ስለዚህ ደንበኞች ይህንን ቪዲዮ እንዳዩ ቀድሞው በመምጣት የዲስካውንቱ ፓኬጅ ተጠቃሚ እንዲሆኑ እንፈልጋለንም። ከዛ ባለፈ እንግዲህ ውጭ ሀገርም ላሉ ሰዎች እንዲሁም ደግሞ ሀገሩ ስለሚገኙ የዋትሳፕም እንዲሁም ቴሌግራም እንዲሁም ደግሞ ቢደውሉ ሊያገኙ የሚችሉ ስልኮችን ልንገርህ። የመጀመሪያው ስልክ 0963 ላይ ማግኘት ይችላሉ። በመቀጠል በሌላኛቸው ስልካችን ደግሞ በ0989 ላይ ሁለቱም ዋትሳፕም ቴሌግራምም የትኛውም የትኛውም ሶሻል ሚዲያ ላይ ያለ ነገር ይሰራል ማለት ነው። ስለዚህ በዚህ በመደወል ደንበኞቻችን ማግኘት ይችላል ማለት ነው። በጣም እናመሰግናለን። እሺ፣ ቴንክ ዩ። በጣም እናመሰግናለን። እንግዲህ የተወደዳችሁ የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት የያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በሜሪት ፕሮፐርቲስ አድርገናል። ሜሪት ፕሮፐርቲስ በፒያሳ ፍሬንድሽፕ አጠገብ ሪል ስቴት ግንባታ ላይ ይገኛል። እዚህ ሪልስቴት ላይ የኮሜርሻል እና መኖሪያ ቤቶች እንደሚገነባ ለመረዳት ችለናል። እናንተም ደግሞ በቪዲዮ ላይ እንዳያችሁት እዚህ ሳይት ላይ የተለያዩ አማራጮች ማለት የካሬ አማራጭ፣ የክፍያ አማራጭ እንደየክፍያው ደግሞ የተለያዩ ዲስካውንቶች መኖራቸውን ለመረ መረዳት ችለናል። ይህንን መረጃ ተጠቅማችሁ ምናልባትም ቤት ለመግዛት ፍላጎታችሁ ከሆነ እስክሪን ላይ በተቀመጠው ስልክ ቁጥር በመደወል በአካልም በመምጣት አሊያም ደግሞ በስልክ ደውላችሁ ሙሉ መረጃ ማግኘት ትችላላችሁ እያለን ይህን ፕሮግራም በዚሁ አበቃን። አብራችሁን ስለቆያችሁ ከልብ እያመሰገንን እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርስ ሰውን የትርታ ቢዝነስ ሪቪው ሰብስክራይብ ብታደርጉ እውነተኛ መረጃን ከቦታው ታገኛላችሁ ማለት ነው። አብራችሁን ስለቆያችሁ በድጋሚ እናመሰግናል።